ገባ ያለ ሰፈር ውስጥ ካፌውን የከፈት ነው ቡናው ኬትም ቦታ ስቦ እንደሚያመጣ ነው ሰውን። ለዛ ነው እዚህ ቦታ ላይ መርጠን። ቦታዋ ትንሽ ነች እንደምታያት፣ ካፌው ትንሽ ነች። ግን አንድ ጊዜ መርጠ ስፔሻሊቲ ኮፊ መርጠ ታሪኩን የምትነግራቸው ከሆነ ብዙ ጊዜ እዚህ ሀገር አንድ ነገር አባባላለ ይህ ነው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 የኛ ካፌ ካምሳፕ ገብቶሃል። ቀድሞ ነው የሚመጣው እና ብዙ ጊዜ ይነግሩሃል። ከአውሮፓ ከተለያየ ከአውስትራሊያ የሚመጡ ቱሪስቶች ያርፋሉ በሰመር ሰዓት እና ይነግረሃል ጉግል ሰርች ስናደርግ ይሄን የመጣልን የእናንተ ካፌ ዲስ ኢዝ አሜዚንግ ኮፊ ብለው በአብዛኛው ደግሞ የኢትዮጵያ ኮፊ ፖፑላሪቲ እየጨመረ ስለሆነም ያቁታል።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 ኮቪድ ታይም እንዴት አንድ ቡና 50 ፓውንድ ይሸጣል? እናም ተብሎ ብዙ ዜና ተሰርቶበት ነበር። ከእኔ ከመክፈቴ በፊት እንኳን የሚመጣ ሰውዬ ጆኒ ይባላል፣ እዚህ ሰፈር አካባቢ የሚኖር ነው እና አንዳንድ ጊዜ እዚህ ጋር 10 ደቂቃ መጥቶ ቁጭ ይላል። ሌላ ካፌ ይኖራል እንደዚህ እዚህ ይሄን ለየት ያረገው አንድ የኢትዮጵያ ቡና ጣዕሙም ይለያል። እኔ በአብዛኛው አሁን ሜንሽን ማድረገው ምትምለው ገብተዋል። ፎረስት ቡና አለ፣ ሰሚ ፎረስት አለ፣ ጋርደን ኮፊ አለ። የኢትዮጵያ ቡና በስፔሻሊቲ ኮፊ ስታንዳርድ አንደኛ። የኢትዮጵያ ቡና ሲነሳ ታሪኳም፣ ባህሏም ማህበራዊ እሴቷም ይነሳል የሚለው ባለ ታሪካችን ቡና ለእኔ መግባቢያዊ ነው ሲልም ይገልጻል። ኢትዮጵያ የቡና መገኘት ቡና ማህበረሰቡን አንድ አርጎ